አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ፣ ከኔ ጋር ሁሉ ሰላም ነው። አንድ ከረሱ እንዳያችሁት ነው። ማለትም ስለኛ፣ ስለ አረብ አገር ሴቶች ነው። ወንዶች ግን በዚህ ነገር አይካተቱበትም። ለምንድነው ግን በብዛት አሉ፣ ግን በብዛት እኛ ሴቶች ናቸው። ወንዶቹ ብዙ ይሄን ያህል እንትን አይደሉም። ለምንድን ነው በሀገራችን መረጋጋት ያቃተን ለምንድን ነው ለራሳችን መሆን ያቃተን ለምንድን ነው የሆነ የሆነ እኔ እንጃ በቃ የያዝነው ነገር ምንም አልበረክት የሚለን ለምንድን ነው ሁሌ ለምንድን ነው በቃን ብለን ወደ ሀገር ገብተን ማለት ነው ልባችን ወደ አረብ ሀገር እንደገና የሚንጠለጠለው ለምንድን ነው ከአረብ ሀገር ማለትም ከመዳም ቤት ውጭ ስራ ሌላ ስራ የሌለ የሚመስልን ለምንድን ነው እህቶቼ ጥያቄ ስለፈጠረብኝ ነው። እኔ ብቻ ነኝ ወይስ እናንተ ብላችሁ ማለትም በቃ ብላችሁ ትገቡና በቃ እንደገና የሆነ ነገር ሲጎለን ወደዛ ነው የምናስበው። ወደ አረብ ሀገር ማለትም ወደ መዳም ቤት ስራ ሌላ ስራ አንሞክርም። ሌላ ስራ በቃ ያለ አይመስለንም ነው ወይስ? ለምንድን ነው እዛ ብቻ ነፍስያችን ጥልጥል ነው የምትንጠለጠለው? ለምን እንደዚያ ሆነብን? ምን ተደርጎብን ነው መዳሞች መዳሞች ለም ማለትም መዳሞች የሆነ ነገር አድርገውብን ይሁን፣ እኛን ሲያገለግሉ ይኑሩ ብለው የሆነ ያረጉብን ነገር ይኑሩ፣ ብቻ እንጃ። የሆነ ሸክ ይፈጥርባቸዋል እኮ አንዳንድ ነገሮች ማለት ነው። በጣም ያሳዝናል የእኛ ሕይወት አይታችሁት ከሆነ ኢትዮጵያ ውስጥ እኮ የተኛውን ባለመንግስት፣ ማለትም የመንግስት ሰራተኛ እንደኛ አይከፈለውም። እኛ ሴቶች እኮ አይታችሁ ከሆነ ሀታ አሁን ኮንትራት ቢሄዱ እራሱ እስከ 50 እስከ 60 ሺህ ብር ነው ደሞዛችን፣ ኮንትራት ቤት ከዛ ውጭማ እስከ 100 120 ሺህ ነው በወር ማለት ነው። ውጭ ላይ ሚሰሩ ግን በረካ የለውም፣ ምንም በረካ የለውም። ምን ሆኖ ነው? በቃ እዚህ ስንመጣ የሆነ አመድ ይሆንብናል። ሰዎቹ የተራገሙ ነው የሚሰጡን ወይስ እኛ የፈጠር የፈጠር ነው ስህተት አለ እኔ ምንም ሊገባኝ አልቻለም። ሁሌ ነፍስያችን እነሱ ቤት በቃ አረብ ሀገር እንደተንጠለጠለ ነው። ምንም ሀታ ቢያገቡ እራሱ በተዳራቸው እንትና አይሉም፣ በቃ ነፍስያቸው እዛ ነው። በጣም ያሳዝናል። የኛ ህይወት እዚህ ገብተን ህይወት ለመጀመር በጣም የሆነ አለ። ከስንት አንዱ ነው የሚሳካለት እንጂ እንዳለ ነፍስያው ወደ ወደዛ እንደተንጠለጠለ ነው። በጣም ያሳዝናል። ወንዶቹ አይታችሁ ከሆነ እህቶቼ፣ እንደዛ አይሆኑም። በቃ ህይወታቸው ነው ወይ እዛው የሚኖሩት እኛ ነን በቃ አንድ ቦታ ከቸቸች አስር አመት አስራ ሁለት አመት አስባችሁታል። በጣም ነው በቃ የሆነ ድንዝዝ ነው የምንለው አንድ ቤት ለአስራ ሁለት ለአስር አመት ለአምስት አመት ቁጭ ምንል ከሆነ በቃ ደነዘዝ ነው የለም ድንዝዝ ነው የምንለው። ምን እንደሆን ምን እንደሚያስነኩን አረቦች እኔ አላቅም። አላሁ አለም በጣም ያሳስባል ነገሩ፣ በጣም ነው የሚያሳዝነው። እኔ ብቻ ምን እንደምለው በቃ የሆነ ከስጋችን እኮ እንደዚህ አልወጣ ነው ያለን፣ እዚህ መተር ራሱ ስለዛ ነው የምናስበው። የሆነ ነገር ሲጎልብን አይታች ሆነ በቃ ምን ነው ይሄ? አንድ ሁለት አመት ጅ የመሰራው በቃ ሌላ ስራ ያለን አይመስለንም። ማለትም ሌላ ስራ ብንሞክር የሆነ እኔ እንጃ ምን እንደሆነ ሌላ ስራ የሌለ ነው የሚመስለን፣ ከአረብ ሀገር ስራ ውጭ ማለት ነው። ለምንድን ነው እንደዛ የሆነብኝ ጥያቄ የሆነብኝ እህቶች እስኪ በኮመንት ያሳውቁኝ። እኔ ብቻ ነኝ ወይስ እንዴት ነው?